መዲና ላይ የወረደች እንደሆነች ይነገርላታል። ሱረቱ ደህር ሰላሳ አንድ አንቀጾችን ያካተተች ነች። ሰላሳ አንድ አንቀጾችን ያካተተች በመዲና መውረዷ የሚነገርላት ምዕራፍ ነች። ሀልአታ አለል ኢንሳን በማለት ተጀምራለይ። ሱረቱ ደህር የተባለበት ሒኑ ምን ደህር ለሚኩንሽ መልኩራ የሚል ውስጡ ስላለ ነው። የቁርአን ሱራዎች ወይም ምዕራፎች መጠሪያቸው ውስጣቸው ባለው በተወሰነ ቃላት ነው ብዙ ጊዜ ስናይ የሚሰየመው እና የሚጠራው ማለት ነው። ጠይብ፣ ስለዚህ እንደተለመደው ቃል በቃል ከዚያም በመቀጠል አንዳንድ ማብራሪያዎችን እናያለን። ሱረቱ ደህር ቢስሚላህ ራህማን ራሒም በአላህ ስም እጅግ በጣም ሮህሮህ በጣም አዛኝ በሆነው

ነብተሊህ በሸሪዓዊ ግዳጅ ነገሮች የምንፈትነው ሲሆን ነብተሊህ የምንፈትነው ሲሆን ወይም የምንሞክረው ሲሆን ነብተሊህ የምንሞክረው ሲሆን የምንሞክረው ምንድን ነው? አላህ ያው ግዳጃዊ በሆኑ ህግጋቶች ማለት ነው። ፈጃአልናሁ፣ አደረግነውም ይላል አላህ፣ ወይም ፈጠር ነው ሰሚዐን በሲራ ሰሚ ተመልካችም አደረግነው። ፈጃአልናሁ ሰሚዓን በሲራ ሰሚ ተመልካችም አደረግነው ወይም አድርገን ፈጠርነው ይላል። ኢና ኸለቅነ ልኢንሳነ ሚን ኑጥፈትን አምሻጅ ነብተሊህ ፈጃአልናሁ ሰሚያን በሲራ ማለት በጥቅሉ እኛ ሰውን በህግ ግዳጅ የምንሞክረው ስንሆን ቅልቅሎች ከሆኑ የፍቶ ጠብታ ፈጠር ነው። ቅልቅል የተባለው ያው የባልና የሚስት ማለት ነው። ከሴትም ከሚስትም የሚፈስ ፈሳሽ አለ፣ ከወንድም የሚፈስ አለ። ሁለቱ ሲዋሃዱ ቅልቅሎች በሏቸው። ከዛ ፈጠር ነው አለ። ከዛ ፈጃ አናው ሰሚ አንበሲራ ሰሚ ተመልካችም አደረግ ነው። ሱብሃነላህ። ባለፈው ሱራ ላይ ሚማኢን መሂን ብሎ ነበር። ይሄ የተፈጠሩ ሚማ ይመሄን ከተዋረደ ፈሳሽ ውሃ ነው የፈጠረው ብሎ ነበረ። ተራ ትልቅ ቦታ የማንሰጠው ነገር ማለት ነው። የፎቶ ጠብታ ታውቃላችሁ። ከዛ ነው ሰው እየተፈጠረው የተፈጠረበት ረሳው ወይ? ምን ያኮራዋል? የተፈጠረበት ዘወር ብሎ ይመልከተው እንደሚለው አሁንም የሰውን ልጅ ቅልቅሎች ከሆኑ የፎቶ ጠብታ ፈጠር ነው። ኢና ሀደይናሁ ሰቢለ፣ መንገድንም መራ ነው ይላል። አ ኢና ማለት እኛ፣ ላ አ አላ አንድ ነው። ላ አድ ግን ራሱን ከበረታ ከመስጠት አንፃር እኛ ብሎ ይናገራል። እንኳን አላ እኛ ሰው ልጆች እኛ ንሌለን። ኢና ሀደይናሁ ሰቢለ፣ እኛ ቀጥተኛውን መንገድ መራ ነው። አሰቢላ ነው የሚለው ኢማ ሻክረን ወኢማ ከፎራ ወይ አመስገኝ ወይም ከሃዲ ሲሆን መንገዱን መራ ነው ወይም ገለጽንለት ማለት ነው። እና ሃዴናሁ ሰቢለ መንገዱን መራ ነው ወይም ገለጽንለት። ኢማ ሻኪረ ወይም ከፉራ፣ ወይም አመስገኝ ወይም ከሃዲ ሲሆን መንገዱን ገለጽንለት። ያው አላህ ስብሃነ ወተዓላ መንገድን ይገልጻል ለማን? ለሰዎች። ሰዎች ደግሞ እንግዲህ አንድም ጥሩ ሰው ይሆናሉ፣ አንድም መጥፎ ሰው ይሆናሉ። አመስጋኝ ከሆኑ ጥሩ ሰው ናቸው። መጥፎ ከሆኑ ያም ሆነ ያንንም ሆነ ይሄንን፣ ቀጥተኛው መንገድ ገለጽንለት፣ አመላከት ነው፣ አብራራንለት መራ ነው ይላል። ኢና አዕተድና ልልካፊሪነ ሰላሲለ ወአቅላለን ወሰዒራ። ኢና አዕተድና እኛ አዘጋጅተናል አለ አዘጋጅተናል ሊልካፊሪን ለከሃዲዎች፣ ሰላሲለማ ሰንሰለቶችንና፣ ወአግላላ አግላል ማለት እንዛዝላዎች ይሉታል። የአማርኛው ያው ስልሰላ ማለት ነው። ሰንሰለቶችንና እንዛዝላዎችን አዘጋጅተናል። ወሰዒራ ማለት ደግሞ እሳትንም ተንቀልቃይና ነዳጅ የሆነችን እሳትንም አዘጋጅተናል ለማን ሊልካፊሪን ለካሃዲያውያን ማን ነው ለሚክዱ ሰዎች መልእክተኞቻቸው ያመጡትን መልእክት በአግባቡ ሰምተው ተረድተው ላልተቀበሉና ለካዱት ያዘጋጀንላቸው ምንድን ነው ካላችሁ ሰንሰለት እንዛዝላዎችና እሳትን ነው። እየተኮለተፈ እየታሰረ ነው እጅና እግሩ በግንባሩ የሚወረወረው እሳት ውስጥ ማለት ነው። ኢነል አብራራ የሽረቡነ ሚንከ ሲንካነ ሚዛጁሃ ካፉራ። እንግዲህ ከሃዲ ሲነሳ የካህዲያን ተቃራኒ እነማን ናቸው? ንጹሀን አማኞች ናቸው። ስለዚህ የእነሱስ መጨረሻቸው ምን ይመስላል የሚለውን እያጎዳኘ ነው። አላ ስ ጎንበጎን የሚናገረው ኢነል አብራራ አለ በጎ አድራጊዎች በጎ ሰሪዎች ዱኒያ ላይ ሳሉ ማለት ነው። የሽረቡ ያሽራቡና ይጠጣሉ። ሚንከሲን ከመጠጥ ወይም ደግሞ ከጠጅ ካነ የሆነን ያጠጅ ሚዛጁሃ ተቀላቃይዋ ካፎራ ካፎር የሚባል የሆነን ጠጅም ይጠጣሉ። ያው ከስ ብዙ ጊዜ ዋንጫ ነው የምንለው መጠጫውን ጠቅሶ ያው የሚጠጣውን የፈለገው የሚጠጣው ዛ ጠጅ አለ። የፈለጉት መጠጥ አለ። ጀነት ውስጥ ያው የማያሰክር ምንም አይነት እንደዚህ ሀገር የሚያሰክር እንዳይመስላቸው ቆንጆ የሆነ ነው። እና አማኞች በጎ ሰሪዎች ጥንቁቃኖች ባሮች ነገ በአኽራ የሚጠብቃቸው ሳ ሳይሆን ጥሩ ጥሩ መጠጥ ነው። ይህ መጠጥ የት ነው የሚጠጡት? ጀነቱ ነው ማለት ነው። ይህም ብቻ አይደለም። ዐይነን የሽረቡ ቢሃ ዒባዱ ላህ ዩፈጅሩነሃ ተፍጅራ አለ። ከእርሷ የአላህ ባሮች የሚጠጡላት አለ እንግዲህ የሚጠጡላት ወደ ፈለጉበትም ማንቧቧትን የሚያንቧቡበት ከሆነች ምንጭም ይጠጣሉ አይነን ማለት ምንጭን የሽረቡ ይጠጣ ቢሃ በሷ ያው ከሷ ማለት ነው ዒባዱላሂ የአላህ ባሮች ዩፈጅሩና ያንቧቧታል ተፍጅራ ማንቧቧትን ማለት ነው ማንቧቧትን ወደ ተፈለጉበት ቦታ የሚያንቧቧት ሲሆኑ የአላህ ንጹህ ባሮች ከዛች ከምንጭ ይጠጡላታል አለ ዩፉና ቢነድሪ አለ። አላ ዛሬ ዱኒያ ላይ ሳሉ በስረቶቻቸው ይሞላሉ። አለ ዩፉና ማት ቃላቸውን ያከብራሉ ይሞላሉ። ቢነድሪ በስረታቸው። ይሄ ነገር ከተሳካልኝ እንዲህል ነገር አደርጋለሁ ካሉ ኸይር ነገር፣ ያን ነገር ቃላቸውን ያከብራሉ ስረታቸውን ይሞላሉ። በመሰረቱ መሳል በኢስላም አይበረታታም። ግን ተስሎ ከተገኘ አንድ ሰው የተሳለው ነገር ሀላልና ጥሩ ነገር ከሆነ መሙራት አለበት። ይሄም ደግሞ ያስመሰግነዋል። ይሁፉነ ይሞላሉ አለ ዛሬ እዚህ ዱኒያ ላይ ቢነድሪ በስለቶቻቸው። ወይካፉነ ይፈራሉ። የውመን ቀንን ካነ ሸሩሁ አለ እኩይ ተግባሩ የሆነን ቀን ሙስተጢራ፣ የሚሰራጭ በስለቶቻቸው ይሞላሉ አለ መከራው ተሰራጭ የሆነንም ቀን ይፈራሉ። መከራው ሸሩ ወይካፉን ይፈራሉ። የውመን ቀን ካነ የሆነ ሸሩት መከራው ሙስተጢራማት የተሰራጭ ከአንዱ ወደ አንድ ቦታ የሚተላለፍ ማለት ነው። የሆነን ቀንም ይፈራሉ። የአኽራ መከራ የተወሰኑ ሰዎችን አግኝቶ ሌላውን የሚተው አይደለም። የሚተላለፍ፣ የሚበተን፣ የሚሰራጭ ነው በየቦታው በየአካባቢው ለሁሉም ቦታ ማለት ነው። ስለዚህ ያንን ቀን አሁን ዱኒያ ላይ ሳሉ ይፈራሉ። ከዛም ከመፍራታቸው የተነሳ ስረቶቻቸውን ቃላቸውን ያከብራሉ። አላላ አሁንም ዱኒያ ላይ ከሚሰሯቸው ወይጥዕሙን ጠዓመ አላ ሑብህ ምስኪነን ወየቲመን ወአሲራ ምግብንም ይመግባሉ አለ ወይጥዕሙን ጠዓመ ያውም ደግሞ አላ ሑብህ ማዓ ሁቤ ከመውደዳቸው ጋር ለማን ሚስኪነን፣ አለ ለዲሃ ወየቲመን ለየቲም፣ ወአሲራ ለምርከኞች ለእስረኞችም። አሲራ የሚለው እንግዲህ እስረኛ፣ ምርኮኛ፣ የተማረከ ነው፣ የታሰራ አይደል? እስረኛም እስረኛ ነው። በወህኒ ቤቶች፣ በእስር ቤቶች ያሉ ችግረኞችን መርዳትም ያው ጥሩ ነገር እንደሆነ፣ መፍቀድ ጥሩ ነገር እንደሆነ የሚነግረን በተለይ በተለያዩ ወንጀሎች በሌለባቸው በንጹህ ንጹህ ሰዎች ይታሰራሉ ብዙን ጊዜ፣ ወይም በጦርነት የሚማረኩም አሉ። አላያ ሁሉም ቢሆን ጥሩ ስራ ሊሰሩላቸው የሚገቡ ናቸው ማለት ነው። ወይ ጠሙነ ጠዓመ ምግብን ይመግባሉ ያበላሉ። አላ ሁቢሄ ከመወደዳቸው ጋር። አንዳንድ ሰው ሲያበላ እየተነጫነጨ ነው። እነዚህ ግን አላ ሁቢሄ ነው። ሲያበሉ ሲያዘ ጡት ደስተኞች ናቸው። የሚያበሉ ደግሞ ሚስኪኑን እያዩ ድሃውን የቲምን እየፈቀዱ ምርኮኛና እስረኛን እየፈለጉ ነው ደግሞ ሲያበሉ ቁርአን እንዲቀሩላቸው በሀገራችን ሰደቃ ሰድቀው አብልተው ወደታ ሲያበቃ ቁርአን ቁሩ ብሎ ያስገድዷቸዋል። ይህን ካላደረጋችሁ ይሏቸዋል። ይህ አይደለም። መጀመሪያ ማብላት ያለብን ምስኪኖችን፣ ድሆችን፣ የቲሞችን፣ ምርኮኞችን፣ እስረኞችን ነው። ካበላም በኋላ ደግሞ ጀዛኩሙላሁ ኸይራ ብለን መልቀቅ ነው ያለብን። ኢነማ ኑጥዕሙኩም አላ አላህ እዚ ኢነማ ኑጥዕሙኩም የምናበላችሁ ይሏቸዋል። አለ ሊወጅህላ ለአላህ ፊት ብለን ነው አላህ ዘንድ የተወደደ ነገር ስለሆነ ይሄ ነገር ለሱ ብለን ነው። ላ ኑሪዱ ሚንኩም ከእናንተ ካበላናቸው ሚስኪኖች አንፈልግም። ጀዛአን ወላ ሹኩራ ያ አላህ ዋጋንም ሆነ ማመስገንን ከእናንተ አንፈልግም። ላ ኑሪዱ ሚንኩም ከእናንተ አንፈልግም። ጀዛን ዋጋ ይህን ውለታ ስለዋልንላችሁ፣ ስላበላናችሁ፣ ስላጠጣናችሁ ክፍያ አንፈልግም። ወላ ሹኩራ ምስጋናም አንፈልግም ይላሉ። ይህን የሚሉ ናቸው የአላህ ባሮች ወይም ጥንቁቃን የሚባሉት አብራር ማለት የምናበላችሁ ለአላህ ብለን ነው ብቻ ነው፣ ከእናንተ ዋጋንም ማመስገንንም አንፈልግም ይላሉ። ኢና ነኻፉ ሚን ረቢና የውመን አቡሰን ቀምጦሪራ። ምክንያቱም እኛ ኢና ነኻፉ እኛ እንፈራለንና ሚን ረቢና ከጌታችን የውመን አቡሳ ያአላ የውመን አቡሰን ቀምጦሪራ ፊቶችን የሚያጨፈግጉና ብርቱ ቀን ማን ነው። እና ንካፉኛ እንፈራለን፣ የሚረቢና ከጌታችን፣ የውመን ቀንን አቡሰን ማለት ፊትን የሚያጨፈግግ ማለት ነው። ቀምጦሪራ ብርቱ የሆነ እንቅጣት እንፈራለን። እኛ ፊትን የሚያጨፈግግን ብርቱን ቀን ከጌታችን እንፈራለን። የመን አቡስ እንግዲህ ቅያም ቀን ብዙ ችግሮች ከመከሰታቸው የተነሳ ፊቶች የሚኮፈታተሩባቸው የሚጨፈገጉባቸው ናቸው። እንደገና ክፉ ቀን፣ በጥቅሉ የከፋ ቀን ቢኖር የአኺራ ጉዳይ ነው። ስለዚህ እና ነካፉ ምን ረቢና የውመን አቡሰን ቀምጦ ሌላ ማለት እኛ ከጌታችን ቀን እንፈራለን፣ ፊትን የሚያጨፈግግ ብርቱና ሀይለኛ የሆነውን ቀን እንፈራለንና ለዚያ መታደጊያ ቢሆነም ብለን ነው የምናበላችሁ እንጂ ከእናንተ የምንፈልገው ነገር የለም ይላሉ። በዚህም ምክንያት አላህ ምን አለ? ፈወቃሁም ላሁ ሸረ ዛሊከ ልየውሚ። ፈወቃሁም ላህ አላህ ጠበቃቸው። ሸረ ዛሊከ ልየውሚ የዚያን ቀን መከራ ክፋት። ወለቃሁም ነድረተ ወሱሩራ ደስታና ፈገግታንም አጎናጸፋቸው ሰጣቸው። አላህም የዚያን ቀን ክፋት ጠበቃቸው።